በስደት ያላችሁ ሀገር ማየት፣ ዘመድን ወገንን ማግኘት ናፍቋችኋል አይደል? አዎ፣ ስሜቱን አውቀዋለሁ። ሰላም ጤን ይስጥልን። ውድና የተከበራችሁ የገን ዩትዩ የዩትብ ቻና ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይ ኮመንት ማድረግና አትርሱ። እኔም ከአምስት ዓመት ከስምንት ወር ከዘጠኝ ወር ቆይታ ከስደት ቆይታ በኋላ ወደ ሀገሬ ገብቼ እኔም ቤተሰቦቼን ሳላገኛቸው ሁለት ወር ቆይቻለሁና፣ ቤቴ ሌላ ቦታ፣ ቤተሰቦች ደግሞ ሌላ ቦታ ነበሩና እነሱን ለማግኘት ከቤቴ ወደ ቤተሰቦች እየወጣው ነው። እናም ጉዞ ወደ ወሎ ስለሆነ ጉዞይን አብራችሁ ተጓዙ ላለው። ምክንያቱም ሀገራችሁን ማየት መንገዱን ማየት እንዲሁም ደግሞ አካባቢያችሁ ይናፈቃችሁ ትኖራላችሁና፣ ታዲያ ይሄ ከደብረ ብርሃን አለፈ ብለን ቁጣር ማበረሳን ደርስ ያለ ቦታ ላይ ለንፋስ ወይም ደግሞ አየር ተቀበሉል ተብለን ወርደን ነው። እዚ ደግሞ ደብረሲና፣ እንዲሁም ለቁርስ ውረዱ ተብለን እዚ ጋ ቁርስ ለመብላት ወርደን ይኸው ደብረሲናን ጎብኙልኝ። በአጠቃላይ ከደብረሲና እስከ ደሴ እንዲሁም ወልዲያ፣ መርሳ፣ ወርጌሳ የተለያዩ ያሉትን አካባቢዎች እንዳለ በመንገዴ በጉዞ ቀርጫቸዋለሁ። እናም አብራችሁኝ እየጎበኛችሁ አካባቢያችሁን እያያችሁ እዚህ ቦታ ትዝታለኝ የምትሉትንም ትመለከታላችሁ። እዚህ ውስጥ እንግዲህ እንደምትመለከቱኝ መኪና ውስጥ ነው። ከቁርስ በኋላ ጉዟችንን ወደ ወሎ መዳረሻዬን ደግሞ ቆቦ አድርጌ እየተጓዝኩ እገኛለሁ። ይህንን ቦታ የምታውቁት እንግዲህ የሀረጎ መንገድ ወይም ደግሞ ጠመዝማዛው ከኮምቦልቻ ወደ ደሴ የሚያስኬደው መንገድ ነው። ይቺ ደግሞ ደሴ ናት። ከዚህ በኋላ ደግሞ ያሉ መርሳ፣ ወርጌሳ ሮቢት ጎብዬ የሚሉትን ከተሞች ደግሞ እናንተ ታውቋቸዋላችሁና እስኪ እያያችሁ ሐይቅን ሁሉንም እያያችሁ እንግዲህ እየጎበኛችሁ ጉዞዬን ከኔ ጋር አድርጉ። በነገራችን ላይ ጉዟችሁን ወደ ቤተሰብ ስታደርጉ ያለው ስሜት በመጀመሪያ ከሰው ሀገር ወደ ሀገራችሁ ስትነሱ፣ ሲቀጥል ደግሞ ከከተማ ወደ ገጠሩ ስትሄዱ ያለው ስሜት እኔ እንጃ ልነግራችሁ አልችልም። የሚያውቀው ያውቀዋል። በጣም ልዩ ስሜት አለው፣ ጉጉት አለው። እናም ይህንን መንገዱን እንደምታዩት ወሩ ደግሞ መስከረም ወር ስለሆነ እንደምታዩት ተራራው፣ ገደሉ፣ ሸንተረሩ ሁሉ በአበባ አጊጡ፣ በአረንጓዴ አሸብርቁ ትመለከታላችሁ። መንገዳችን ደግሞ ሰላም ነው፣ እግዚአብሔር ይመስገን። ሰዎች እንደሚያወሩት ሰዎች እንደሚያናፍሱት አይደለም። በሰላም ገብቻ ገብቻለሁ። እናንተ ደግሞ ይህንን ከተማ እየጎበኛችሁ ሀገራችሁ የናፈቃችሁትም ደግሞ ሀገራችሁን እያያችሁ አብረን እንጓዝላለሁ። ታዲያ በዚህ በጉዞ ወቅት ያየሁትም በሰላም በሰላም በጤና መግባቴን ነው። ነገር ግን በስደት ዓለም ሆነን በዚህ እንደዚህ ነው በዚህ እንደዚህ ያለ ሚል ወከባ የሚፈጥር ጭንቀት የሚፈጥሩ ሰዎች ብዙ አሉ። ነገር ግን እንዳትሰሙ፣ እግዚአብሔርን ከያዛችሁ ምንም አያስፈራችሁም፣ እና በልባችሁ ብቻ እግዚአብሔርን ይዛችሁ ውጡ። ሰላም ነው መንገድ። እግዚአብሔር ይመስገን፣ እኔ ኮሽታ ሳላይ ነው እንግዲህ ቆቦ ከተማ በሰላም የገባሁት። እናንተም ደግሞ ይህንን መግት የምትሰሙ ሁሉ ሽብር የሚያወሩትን ሁሉ ባትሰሙ ባይነኝ ነኝ። ምክንያቱም በስደት ያለንን ሰዎች ህይወት ብዙ ነገር ያስጨንቀናል። ናፍቆት አለ፣ ብሶት አለ። በተለይ እዚህ የምንሰማቸው ብዙ ነገሮች አሉና እነሱን ባንሰማ ባይ ነኝ። ለማንኛውም ደግሞ ሀገራችን ይችን ውብ የመሰለች ሀገራችንን እየጎበኛችሁ እንዲሁም ደግሞ ናፍቆታችሁን እኔም ደግሞ ለዚህ ለክፍለ ሀገር ወይም ደግሞ ለቤተሰቦች ያብቃኝ እያላችሁ የእኔም ደግሞ መልካም ምኞት ነው። እናንተም በሰላም ሀገራችሁ ገብታችሁ ቤተሰቦቻችሁ ጋር ለመገናኘት ቤተሰቦቻችሁ ጋር ለመቀላቀል ያብቃችሁ እያልኩኝ እመርቃችኋለሁ። ታዲያ ይህን ውብ የሆነ ሀገርም እየጎበኛችሁ እሸቱ እየደረሰ አረንጓዴ ምድሪቷ እየለመለመች ያለችበት ወቅት ነው። ወረሃ መስከረም ምድሩም በአበባና በተለያዩ አረንጓዴ ቅጠሎች ያሸብርቃለች። ታዲያ በዚህ ወር አገር መግባት እንዴት አይናፍቅም? ለማንኛውም ለመግባት ያሰባችሁ ሀሳባችሁን ሁሉ ይሙላላችሁ እያልኩኝ በሌላ ቪዲዮ እንገናኛለን። እንግዲህ ሀገር ከገባው በኋላ ደግሞ ያለውን ስሜት ቤተሰቦቼን፣ እህቶቼን ካገኘው በኋላ ያለውን ስሜት ደግሞ አሳያችኋለሁ። እናትና አባቴ ጋር ገና ባልደርስም እህቶቼ አብረኝ ናቸውና እንግዲህ እህቶቼ ያሳዩኝን ገበካቤ ፍቅር እያያችሁ እናንተም ለሀገራችሁ ለመግባት እንድትነሳሱ እላችኋለሁ፣ ጋብዛችኋለሁ። ለማንኛውም ብዙ ጊዜ ተጥፋፍ ማለት ተራርቃችሁ ቤተሰብን ሳታገኙ በጣም በናፍቆት በጉጉት ሲሆን በጣም ደስ ይላልና፣ እኔም ቤተሰቦቼ ሳያገኙኝ ለሁለት ወራት ያህል እዚሁ ሀገር ከመጣው በኋላ ቆይቼ ባቸው ነበርና፣ በተደጋጋሚ ስልክ እየደወሉ በጣም ነበር ያስጨነቁኝ። እኔ ክፍለ ሀገር የሚሆን የትም ቦታ መጣለው እሄዳለሁ ማለት ማውራት አልወድም። ከተነሳው ብድግ ብዬ መድረስ ነው የምፈልገው። በነገራችን ላይ ው እንግዲህ እንደምታዩት እጅ ቆቦ ከተማ ነች፣ መዳረሻዬ ማለት ነው። ባጃጅ ውስጥ ሆኜ ስለቀረስኩኝ እንግዲህ አጠር ብሏል መሰለኝ። እንግዲህ መንገድ መንገዱ ብቻ ነው እንግዲህ እየታያችሁ ያላችሁት። እና ምን ልላችሁ ፈልጌ ነው እመጣለሁ ማለት በጣም እንዲጓጓ ያደርጋችኋል። እና እመጣለሁ ባትሉ ደስ ይለኛል። ድርስ ብሎ ቤተሰብ ጋር መድረስ። እዚ ጋር እንግዲህ እህቴ እግሬን እያጠበችኝ ትገኛለች ማለት ነው። እንግዲህ ካላጠብ ጎሽ ብላለች። ያው እንግዲህ እኛ ወሎዬዎች ባህላችን ነው ሰው ከመንገድ ሲመጣ እግር አጥቦ መቀበል፣ ለእህት ለቤተሰብ ብቻ ሳይሆን ማንንም የመጣ እንግዳ የመጣውን እንግዳ ሁሉ ከመንገድ እንደገባ ማለት ሙቀቱ ቀዝቀዝ እንዲል፣ ድካሙ እንዲለቀው እግሩን የማጠብ ባህል አለን። ያው እንግዲህ እነሱም እግርሽን ካላጠብንሽ ብለውኝ ያው እህዴ እግሬን እያጠበችኝ ነው። እንግዲህ መርቁልኝ፣ ደጊ ተመን ደጊ ብላችሁ መርቁልኝ። በነገራችን ላይ ያው ስቀርጻት እሷ ደሳላላትም ካሜራ አትወድም ግን ደግሞ እኔ ቀርጫት አለው እና እኔም ያው እቺ ደግሞ እንግዲህ ሁለተኛዋ ታናሼ ደግሞ ያው ጸጉሬን እያጠበችኝ ነው እና እንደምትመለከተ ጸጉሬ እያጠበችኝ ትገኛለች። ያው እንክብካቤ በዝቶብኛል። ለቀንስላቸው እንዴ! እና ለማንኛውም ጸጉሬን በዚህ መልኩ ካጠበችኝ በኋላ ያው ራሷ አጥባ ራሷ የሰራችኝ ነው። እንግዲህ እንክብካቤ አይገኝም ብዬ እኔም ደግሞ ጸጥ ብያለሁ። ልብሴን ሲያጡ፣ ጸጉሬን ሲያጡ እንግዲህ ጸጥ ብዬ ያው ቅቤ ተቀብቼ ነበረ እና ቅቤ ቀብተው ነበረ። እግዚአብሔር ይመስገን ያው እንግዲህ ቅቤን እየታጠብኩት ነው እዚህ ጋር እሷም እያጠበችኝ ነው። እኔ እየታጠብኩት ሳይሆን እያጠበችኝ ነው እንጂ እና ከቀባችኝ ወይም ደግሞ ካጠበችኝ በኋላ ደግሞ እንግዲህ በምታዩት መልኩ ደግሞ ጸጉሬን ራሷው አጥባ ራሷው ትሰራኛለች። ቪዲዮ ይሄ ትንሽ ረዘም ብሎ ነው ታዩታላችሁ። ካጠበችኝ በኋላ ይኸው እንግዲህ ጸጉሬን ሰራችኝ ማለት ነው። ወለዮች ታውቁታላችሁ። ይሄ በእርግጥ ለወለይ ብቻ ሳይሆን በአብዛኛው የሚሰራው ሹርባ ነው። ይሄው ሹርባ ተሰርቻለሁ። ከዚህ በኋላ ደግሞ እንግዲህ ወዴት እንደምንሄድ አሳያቸዋለሁ። ሹርባይን በዚህ መልኩ ግን ውይ በጣም ነው ተሰርታችሁ ማታውቁ። ብዙ ጊዜ እንደዚህ ጸጉራችን ሹርባ ለማይሰራ ሰዎች ቁጭ ብሎ መሰራት ይጨንቃል። ግን ደግሞ እንደምንም እንደምንም ከኋላ ስለማይሰራ ይሄው የፊት ለፊት የፊትለፊቱን ብቻ እንደምንም ትዕግስት ኖሮኝ ተሰራው ማለት ይቻላል። እየተቆነጠነጥኩኝ እኔ አልችልም ሹሩባ መሰራት ቁጭ ብዬ፣ ግን ደግሞ ያው እሷ በትዕግስት እያባበለች ሰራችኝ ማለት ይቻላል። ይኸው እንደምታዩት ከሰራችኝ በኋላ ራሷ አበጥራ እንደምንም ሆነ ብቻ አደከምኳት እንጂ ራሷ ሰርታኛለች ማለት ነው። ከዛን ደግሞ ካሜራ ይዤ ው እንግዲህ እናንተን የናፈቃችሁን ወጣ ብሎ ማሽላውን ምኑን ደግሞ መጎብኘት ስለፈለግኩኝ ወጥቼ ካልጎበኙ ብያለው። እንግዲህ የት ይዣችሁ እንደሚሄድ እናንተ መገመት አትችሉም። ለማንኛውም ወፍ ጥበቃ ነው። ቆቦ ከተማ ያላችሁ እንግዲህ ታውቀታላችሁ። ያው እንግዲህ እኔ ዊግ አልወድም፣ ጸጉሬ አድጓል። እዚህ ጋር ፀጉር ያጥሯል ማለት ነው። እና ያው ዊግ ስለማልወድ ግን በራሴ ጸጉር እንደዚህ ሆኛለው። እንደዚህ ሆኝ እንግዲህ ደግሞ ያው ማሽላ ጋር ካሌድ ኮላት አለው ነው። ያው ማሽላ ወፍ ጥበቃ ልንሄድ ነው። ጸጉርን እንደዚህ ከተሰራ በኋላ እንግዲህ ወፍ ጥበቃ ልንሄድ ነው። ቆቦ ያላችሁ፣ ቆቦ የናፈቃችሁ ከእኛ ጋር ተከተሉ እንላለውኝ። ደግሞ አሁን ወደ ወፍ ጥበቃ ይኸው። እንግዲህ ማማ ላይ ወጥቼ ይኸው እየሆን ጽፍኩ ይገኛል። በነገራችን ላይ ማማው ረግ ረግ ሲል በጣም ረዥም ነው፣ በጣም ረዥም ነው ማማው። እንደምታዩት እንግዲህ ማማ ላይ ወጥቼ ወፍ እየጠበቅኩኝ። ግን በነገራችን ላይ እንደዚህ እማናቀው ቦታ ሄደን ወፍ ልንጠብቅ ነው፣ ወንጭፍ ስጡን ብለን እዛ ዋማማቸው ላይ ስንሄድ በጣም በመልካም ሰዎች ናቸው፣ ደጎች ናቸው። ንውጥ ብለው ነው ወንጭፋቸውን ለቀውልን። ምናምን ላይ ማሽላቸው ላይ ወተን ቁጭ ያል ነው። የእኔ ቤተሰቦች ጋር ደግሞ ሲሄድ ደግሞ ያለውን አሳያቸዋለሁ። ግን እዚህ ያው ከህቴ ጋር ማማው ላይ ወተን፣ ያው እሰኑ ወንጭፍ ትላላችሁ። ለማንኛውም እንግዲህ ሀገራችን የናፈቃቸው ወቶቼ በዚህ ቪዲዮ ማለት ሀገራቸው ላይ የሆናችሁ ያህል ሊሰማችኋል ብዬ ተስፋ አደርጋለሁ። እናንተም ለሀገራችሁ በቅታችሁ ከቤተሰባችሁ ጋር ለማሳለፍ ጊዜ ለማሳለፍ ያድላችሁ። ላለውኝ እኔም የው- እንግዲህ በዚህ መልኩ ደስ ብሎኝ ይው እንግዲህ የራየን አለባበስ ለብሼ እንደምታዩው ማማ ላይ ወጥቼ እላቸዋለሁ። አሁን ደግሞ እህቴ እየወነጨፈች ነው። በዛ ጋር ወፎቹን እያልኩ እያሳየው አድረ ወንጭፉን ተቀብለን እየልጁን ወፎች ምንድነው ማሽላው ልናስበላበት ስለሆነ እባክሽነረ ውጭና እንደዚ በዚህ በዚህ በይ እያልኩ ነው እንግዲህ ው ማማው ርዝመቱን ውዩት እንግዲህ በጣም ነው የሚያስፈራው። እና ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ይህንን ቻናል ሰብስክራይብ ማድረግን አትርሱ።